የከበረ ሰላምታችን በያላችሁበት ድረስ የተወደዳችሁ የቃለ ስፖርት ዩቲዩብ ቻናል ቤተሰቦቻችን፣ እንዴት ቆያችሁን? የሳምንቱ የመጨረሻ ቀናቶችን እንዴት እያሳለፋችሁ ትገኛላችሁ? በርከት ያሉ ጨዋታዎችን እየተመለከትን ነበረም። በኤፍ ኤ ካፕ በእንግሊዝ እየተካሄዱ የነበሩ ጨዋታዎች ነበሩ። በአውሮፓ በትልቆቹ ሊጎችም ጨዋታዎች ሲካሄዱ ነበሩ። ለየት ለየት ያሉ ውጤቶችን ለዚህ ሰዓት መርጠን ይዘንላችሁ መተናል። በማለዶ ስፖርት የመረጃ ክፍለ ጊዜያችን ደግሞ ቀሪዎቹን እናስደምጣችኋለን። በዚህኛውም የስፖርት ጥንቅራችን ከሀገር ቤትም የተወሰኑ መረጃዎችን ይዘንላችኋል። ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ። በባህር ማዶ የስፖርት የመረጃ ክፍለ ጊዜያችን የቡድን ዜናዎችን በታላላቆቹ ክለቦች እናነሳለን። በዝውውር መረጃ ማንቸስተር ዩናይትድ ቤት ሰፋ ያለ መረጃ ይዘናል። በተለይም በማንቸስተር ዩናይትድ በኩል ጀሰን ዊልኮክስ ዝውውሩን እሳቸው እንደይመመረቱ ይታወቃል። አንድ ወሳኝና በፕሪሚየር ሊጉ ልምድ ያለውን አጥቂ ወደ ዩናይተድ ለማስኮብለል ጥረት እያደረጉ እንደሆነ ሰምተናል። ተጨማሪ መረጃዎችን ይዘናል። በቡድን ዜናም በዝውውር መረጃም ከማንቸስተር ዩናይተድ ጋር በተያያዘ አርሰናል ቤት አዲሱ ዳይሬክተር እንግዲህ በይፋ ስራ መጀመራቸውን ተከትሎ አዳዲስ የሰማናቸው መረጃዎች አሉ። በተለይም ከዙር ጋር በተያያዘ ታደምጡታላችሁ። የሊቨርፑሉ ተጫዋች አርኖልድ ለመልቀቅ ትክክለኛው ጊዜ ነው ወይ በሚል በርካቶች እየተከራከሩ ነው። በሊቨርፑል በኩል በዚህ ጉዳይ ላይ የቀድሞ ያርሰናል ሌጀንድ ያለው ነገር አለ። ታደምጡታላችሁ ቼልሲዎች 30 ሚሊዮን ሮ ሲደመር ተጫዋች እናቅርብላችሁና ኤንዞ ፈርናንዴዝ እንውሰድ የሚል እቅድ መጥቷል። ምናልባት ይቀበሉታሉ ቼልሲዎች፣ እንመለከተዋለን። ሃላንድ የቆሙ ነገሮችን ባይሞክር ይሻላል። ቅጣት ምት አስቆጥሮ አያውቅም። ፍጹም ቅጣት ምትም ያው ነው፣ መሳት ያበዛል። ፍጹም ቅጣት ምት በኤፍ ኤ ካፕ የበርንመውዝ ጨዋታ ላይ ስቶ ነበረ። ሲቲ ቤት ተጨማሪ መረጃዎችን ይዘናል። አስቶን ቪላ በማንቸስተር ዩናይትድ ንብረትነት በተመዘገበው ማርከስ ራሽፎርድ ሁለት ግቦች ታግዞም እንዲሁም በራምሲ አንድ ግብ ሶስት ለባዶ አሸንፎ አልፏል። ራሽፎርድን ዛሬ በስፋት እናነሰዋለን። አስደናቂ ውድድር ዓመት እያሳለፈ ነው። በአውሮፓም ትልቆቹን ክለቦች እናነሳለን ለቀዶ ጥገና ሆስፒታል የገባውን ተጫዋች እናነሳለን። አሳዛኝ አጋጣሚ ነው። በባርሴሎና በኩል ያው መሪነታቸውን አጠናክረዋል። ሽንፈት የሚባል ነገር 2025 ከገባ በኋላ ቀምሶ አያውቅም። ትልልቆቹን ክለቦች ትልልቆቹን ተጫዋቾች እንደዚሁም ደግሞ እናንተ ወደ አድማጮቻችን ብትሰሟቸው ያልናቸው ስፖርታዊ ጥንቅሮች ሁሌም ተመርጠው ለእናንተ ይቀርባሉ። እናንተ ደግሞ ላይክ፣ ሰብስክራይብ፣ ሼር እያረጋችሁ እንድትደግፉን እንድታበረታቱን በትህትና እንጠይቃለን። አጠር አጠር ያሉ ስፖርታዊ መረጃዎቻችንን ከሀገር ቤት እንጀምር። የኢትዮጵያ ዋንጫ እሩብ ፍጻሜ ጨዋታ ዛሬም ቀጥሎ ተካሂዷል። መቻል ከኢትዮጵያ መድን ያደረጉትን ጨዋታ መቻል ሶስት ለባዶ በማሸነፍ ወደ ቀጣዩ ዙር ማለፋቸውን አረጋግጧል። ወደ ግማሽ ፍጻሜው በዚህም መሠረት መቻል ሶስት ለአንድ ሲያሸንፍ ዮሴፍ ታረቀኝ 55ኛው ደቂቃ፣ አብዱልከሪም ወርቁ 74ኛው ደቂቃ፣ እንደዚሁም ዮዲሃ ዳዊት 95ኛው ደቂቃ ላይ ግብ አስቆጠረም። የኢትዮጵያ መድን ብቸኛ ግብ ያሬድ ካሳይ ነበር፣ ገና በጨዋታው መጀመሪያ 17ኛ ደቂቃ ላይ ማስቆጠር ችሎ የነበረው ግን የመቻልን ከረፍት በኋላ እንቅስቃሴ መቋቋም አልቻለም ኢትዮጵያ መድን። ሌላኛው ቀጥሎ የተካሄደው ጨዋታ በወላይታ ዲቻና በሐዋሳ ከተማ መካከል የነበረ ጨዋታ ነው። ጨዋታው መደበኛ ደቂቃው አንድ ለአንድ ነበር የተጠናቀቀው። ካርሎስ ዳምጠው ወላይታ ዲቻን ቀዳሚ ያደረገ 35ኛው ደቂቃ ላይ ከረፍት መልስ፣ ለሐዋሳ ከተማ ታፈሰ ሰለሞን በፍጹም ቅጣት ምት 56ኛው ደቂቃ ላይ ገባ አስቆጠረም። ከዛ በመለያ ምት ወላይታ ዲቻ መቻለን ሶስት ለሁለት በማሸነፍ እንደዚሁ ለግማሽ ፍጻሜ ማለፋቸውን አረጋግጠዋል። ውድ ቤተሰቦቻችን ከሀገር ቤት ለዚህ ሰዓት ያሰናዳንላችሁ መረጃዎች እነኚህ ናቸው። ወደ ባህር ማዶ ስፖርታዊ ጥንቅሮቻችንን ሻገር በድጋሚ መልካም ቆይታ። የካታላኑ ክለብ ባርሴሎና ከጂሮና ጋር ያደረጉትን ጨዋታ አራት ለአንድ በሆነ ውጤት ማሸነፍ ችለዋል። የባርሴሎናን የማሸነፊያ አራት ግቦች ገና በ43 ደቂቃ ላይ ላሚን ያማል የመታተ ቅጣት ምት ራጂክ ጨርፏት በራሱ መረብ ላይ ያስቆጠረት፣ 61ኛውና 77ኛው ደቂቃ ላይ ሮቤርት ሌዋንዶውስኪ ሁለት ገብ አስቆጠረ፣ 86ኛው ደቂቃ ላይ እጅግ በጣም አስደናቂው ፌራን ቶሬዝ አስቆጠረላቸው። ናንጁማ ነበረ 53ኛው ደቂቃ ላይ ለዥሮና የአቻነቷን ገብ አስቆጠሮ የነበረው፣ ነገር ግን ከዛ በኋላ ባስቆጠሯቸው ሶስት ግብ በድምሩ አራት ለአንድ በሆነ ውጤት ማሸነፈ ቻሉ። ሮበርት ሌዋንዶስኪ በውድድር ዘመኑ ሃያ አምስተኛ የሊግ ግቡ ላይ መድረስ ቻለ። ባርሴሎና በዘንድሮ ውድድር ዘመን በአሰልጣኝ ሃንሲ ፍሊክ እየተመራ በሀያ ጨዋታ ላይ አራት ግቦችን አስቆጥሯል። ይህ ደግሞ ለየት ያለው ሪካርድ ነው። ባርሴሎናም ነጥቡን ወደ 66 አድርሶታል። ዥሮና እዛው 34 ላይ ቀርቷል። ቀጣይ ሳምንት ቅዳሜ ባርሴሎና ከሪያል ቤትስ እንዲሁም ዥሮና ከዲፖርቲቮ አላቬዝ ጋር ጨዋታቸውን ያደርጋሉ። ለየት ያለው ነገር ግን ውድ ቤተሰቦቻችን በ ያለፉት አራት ጨዋታ በባርሴሎናና በዤሮና መካከል በነበረ ጨዋታ ማለት ነው። በአራቱም ጨዋታ ባርሴሎና አራት ግብ አስቆጥሮበታል። ዲሴምበር 2023 አራት ለሁለት ባርሴሎና አሸነፈ። ኤፕሪል 2024 ላይ ባርሴሎና አራት ለሁለት አሸነፈ። ሴፕቴምበር 2024 ላይ ባርሴሎና አራት ለአንድ አሸነፈ። ማርች 2025 በዚህም ዓመት ላይ አራት ለአንድ አሸንፏልና የመጨረሻ አራት ግንኙነት በሙሉ ባርሴሎና አራት ግብ አስቆጥሮባቸዋል። ሮቤርት ሌዋንዶስኪ ዘንድሮ በሁሉም ጨዋታዎች ለባርሴሎና 37 ግብ 3 አሲስት በድምሩ አርባ የግብ አስተዋጽኦ አለው። በ36 ዓመቱ እጅግ በጣም የተለየ ጊዜን እያሳለፈ ነው። በጨዋታውም ኮከብ ተብሎ የተመረጠው እንደዚሁ ሮቤርት ሌዋንዶስኪ ነበረ። የካታላኖ ክለብ ባርሴሎና በዘንድሮ የውድድር ዘመን ፖላንዳዊ ግብ ጠባቂ ሼዝኒ ባሳለፈባቸው ጨዋታ ምንም ጨዋታ አልተሸነፈም። ሼዝኒ ለባርሴሎና 18 ጨዋታ በቋሚ ግብ ጠባቂነት ተሰልፎ ያደረገ ሲሆን ምንም ሽንፈት አልገጠመውም። የ34 ዓመቱ ሼዝኒ ከተሰለፈባቸው 18 ጨዋታዎች በ9 ጨዋታ ደግሞ ምንም ግብ ሳይቆጠርበት ወጥቷል። የቀድሞ ያርሰናልና የዩቬንቱስ ግብ ጠባቂ ሼዝኒ ጓንቱን ሰቅሎ የነበረ ቢሆንም የቴር ስቴገንን መጎዳት ተከትሎ ለባርሴሎና እንዲጫወት ጥሪ የቀረበለት በዚሁ ዓመት ነበረ። በመጣበት ዓመት እጅግ በጣም አስደናቂ ጊዜን እያሳለፈ ይገኛል። ባርሴሎና ደግሞ እንደ ቡድን ከተመለከት ነው ባለፉት 20 ጨዋታዎች 17ቱ እንድላደረገ ሶስታቸው ወጣ። 2025 ከገባ በኋላ ባለፉት ሶስት ወራት ባርሴሎና በላሊጋው ሽንፈት የሚባል ነገር ያልቀመሰ ቡድን ነው። ለየት የሚያደርግ ቁጥር ነው። በሃንሲ ፍሊክ ስር ይህንን ከተመለከት ነው። ውጤቱን ተከትሎ ባርሴሎና 66 ነጥቦችን ይዞ አንደኛ ሪያል ማድሪድ በ3 ነጥቦች ዝቅ ብሎ በ63 ነጥብ ሁለተኛ፣ አትሌቲኮ ማድሪድ በ57 ነጥብ ሶስተኛ፣ አትሌቲኮ ቢልባኦ በ52 ነጥብ አራተኛ፣ ቪላ ሪያል በ47 ነጥብ አምስተኛ ደረጃ ላይ እንደዚሁ መቀመጥ ችለዋል። በሌሎች ሊጎች የተጠናቀቁ ጨዋታዎች እኛ መረጃውን ስናሰናዳ በ ጣሊያን ሴሪኤ ከተጠናቀቁ ጨዋቶች አንደኛው ካግላሪ ከሞንዝ ያደረጉት ጨዋታ ነበረ። ካግላሪ ጨዋታውን ሶስት ለባዶ አሸንፈዋል። ቮላ ጌቶን፣ እንደዚሁም ደግሞ ዞቶ ሉቮምቦ ግቦቹን ሶስቱንም ማስቆጠር ችለዋል ለካግላሪ። ሌላኛው በጣሊያን ሴሪኤ የነበረና እጅግ በጣም ያልተጠበቀ ውጤት የተመዘገበበት በፊዮሬንቲናና በአታላንታ መካከል የነበረ ጨዋታ ነው። አታላንታ ለዋንጫ ግስጋሴ ላይ ይገኛል በዣንፔሮ ጋስፔሬን እየተመራ ግን ተሸንፏል። ሞይሰስ ኬን አርባ አምስተኛው ደቂቃ ላይ ብቸኛዋን የፊዮረንቲና ግብ ማስቆጠር ችሏል። እጅግ በጣም ያልተጠበቀ ውጤት ነበረ፣ በጣሊያን ሴሪ ኤ የተመለከተ ነው። ሌላኛው በጀርመን ቡንደስሊጋ ዩኒየን በርሊን ከፍራይቡርግ ያደረጉት ጨዋታ ነበረ። ጨዋታውን ዩኒየን በርሊን ሁለት ለባዶ በሆነ ውጤት ማሸነፍ ችሏል። ኬዲሪያና ኢሊስ ነበሩ ግቦቹን ማስቆጠር የቻሉት ለዩኒየን በርሊን። ጨዋታው ሁለት ለአንድ በሆነ ውጤት ድል ያደረጉበት ነበረ። በኤር ዲቪዚ ደግሞ የሁለቱ ሀያላን ክለቦች ፍጥጫ ነበረ። ዛሬ በፒኤስቪ ኢንዶቨን እና በአያክስ መካከል የነበረ ጨዋታ ነው። አያክስ ሁለት ለባዶ በሆነ ውጤት ድል ማድረግ ችሏል። አያክስ ለመጀመሪያ ጊዜ ነው ፒኤስቪ ኢንዶቨንን ሜዳው ድረስ ሄዶ ሲያሸንፈው ከ2022 በኋላ ማለት ነው። ባለፉት ሶስት ዓመታት አያክስ ይህንን አድርጎት አያቅም ነበረ። የነጥብ ልዩነቱም አሁን በዘጠኝ ሆኗል ማለት ነው በአያክስና በፒኤስቪ ኢንዶቨን መካከል ያለው እጅግ በጣም አስደናቂ የሚባለው ሆኗል። የአያክስ ጉዞ ዘንድሮም ለዋንጫው በጣም እየቀረበ የመጣ ይመስላል። ሌሎች አጠር አጠር ያሉ መረጃዎችን እናስከትልና ወደ ውጤት ጥቆማችን እንመለሳለን። በተለይም በፕሪሚየር ሊጉ የብራዚል የቀድሞ የሪያል ማድሪድ ተጫዋች ማርሴሎ ልጅ ኤንዞ አላቬስ ለሪያል ማድሪድ ከ19 ዓመት በታች ቡድን ለመጀመሪያ ጊዜ ጨዋታ ያደረገ። ኤንዞ አላቬስ በ15 ዓመቱ ነው ለሪያል ማድሪድ ከ19 ዓመት በታች ቡድን ተሰልፎ የተጫወተው። በፊት መስመር ቦታ ላይ የሚጫወተው ኤንዞ አላቬዝ ለሪያል ማድሪድ በመጀመሪያ ጨዋታው ለግብ የሆነም ኳስ አመቻችቶ አቀብሏል የሪያል ማድሪድ ከ19 ዓመት በታች ቡድን አትሌቲኮ ማድሪድ አቻው ጋር ያደረገውን የማድሪድ ደርቢ ጨዋታ አንድ ለዜሮ ሲያሸንፍ አሲስት ያደረገው እሱ ነበረ በጨዋታውም ላይ አባቱ ማርሴሎ ታድመው ነበረ ከጨዋታውም በኋላ በልጁ እጅግ በጣም ደስተኛ መሆኑን ነው ከጋዜጠኞች ለቀረበለት ጥያቄ ምላሽ ሲሰጥ እጅግ አሳዛኙ ዜና ሆስፒታል የገባው ተጫዋች ነው እንግሊዛዊው የኤሲ ሚላን የመሃል ሜዳ ተጫዋች ሩበን ሎፍተስቺክ ለቀዶ ጥገና ሆስፒታል መግባቱ ተረጋግጧል። ተጫዋቹ ሆስፒታል ማምራቱ ሲገለጽ በአጋጣሚ ሆድ ሕመም ምክንያት ቀዶ ጥገና እንደሚደረግለት ተረጋግጧል። የደም ተከትሎ ሮበን ሎፍተስቺክ የናፖሊን ጨዋታ አመለጠው። ሮበን ሎፍተስቺክ አለምሮኑ ተከትሎ ዩሱፍ ፎፋና ነበር ወደ ጨዋታ እንዲገባ የተደረገው። ሮበን ሎፍተስቺክ ከቀዶ ጥገና በኋላ በሐኪም ትእዛዝ መሠረት ወደ ጨዋታ የሚመለስበት ቀን ይፋ የሚደረግም ይሆናል። የ17 ዓመት ጉዞ አብቅቷል። በጀርመኑ ሀያል ክላ በባየር ሞኒክ እና በቶማስ ሙለር መካከል የነበረው የሁለቱ ቁርኝነት እንግዲህ በኮንትራት ማራዘም የሚል ድርድር ላይ ነበሩ ወደ 18ኛ ዓመት የሚጠጋውን ሊቆይ ነገር ግን ያለ ስምምነት መጠናቀቁን ተከትሎ ከ17 ዓመት በኋላ ቶማስ ሙለር በአመቱ መጨረሻ ባየርሞኒክን በነጻው ኪል ይለቃል። እናንተ ለምትደግፉት ክለብ ቢፈርም ደስ ይላችኋል ወይ? ይህ ልምድ ያለው በእድሜም ግን አንጋፋው የሆነው ቶማስ ሙለር ምልከታችሁን አጋሩን። ውድ ቤተሰቦቻችን ቃል ስፖርት የዩቱብ ቻናላችን ላይ ትገኛላችሁ። ከሀገር ቤት እስከ ባህር ማዶ የተመራረጡ ስፖርታዊ ጥንቅሮችን እያጋራናችሁ እንገኛለን። በድጋሜ መልካም ቆይታ ተመኘን። አስቶን ቪላ ሶስት ለባዶ በሆነ ውጤት ፕሪስተንን በማሸነፍ ኤፌ ካፕ ግማሽ ፍጻሜ መቀላቀላቸውን አረጋግጠዋል። አስቶን ቪላን ሶስት የማሸነፊያ ገቦች ማርከስ ራሽፎርድ 58ኛውና 63ኛው ደቃ ላይ አንድ በጨዋታ አንድ በፍጹም ቅጣት ምት ራምሴ 71ኛው ደቃ ላይ በጨዋታ እንቅስቃሴ መስቆጠረ ችሏል። እንግሊዝ ለተጫዋች ማርከስ ራሽፎርድ የአስቶንቪላ የመጀመሪያ ግቡ ሆኖ ተመዝግቦለታል። አስቶንቪላ ማሸነፉን ተከትሎም ኤፌ ካፕ ግማሽ ፍጻሜ ማለፋቸውን ሲያረጋግጡ በዕጣ ድልድሉ መሰረት ከክሪስታለ ፓላስ ጋር ዌምብሌ በግማሽ ፍጻሜ መፋለማቸውን አረጋግጠዋል። እጅግ በጣም አስደናቂ ነበረ ለኡና ኤምሬ እና ለአስቶን ቪላ ማርከስ ራሽፎርድ። አስቶን ቪላን ሳልቀላቀል በፊት እግር ኳስ በጣም ናፍቆኝ ነበር። አሁን ሰውነቴም ጥሩ እየተሰማኝ ነው፣ በእግር ኳስም እየተደሰትኩ እገኛለው ብሏል። በጨዋታው ላይ ራሽፎርድ 80 ደቂቃ ያህል እንዲጫወት ፈቅደውለት ነበረ። አሰልጣኙ በተለይም ደግሞ በ80 ደቂቃ ውስጥ ሁለት አስደናቂ ግቦችን አስመለከተን። ሶስት እድል ፈጠረ። 93 በመቶ ኳስ የመቀበል ስኬት ነበረው። 33 ኳሶችን ነክቷል። ስምንት ኳስ የነካውም በተቃራኒ ፍጹም ቅጣት ምት መምቻ ሳጥን ውስጥ ነው። መቶ ፐርሰንት አክል አሸንፏል። ሶስት የመከላከል ተግባሮች ላይም መሳተፍ ችሏል። የጨዋታውም ኮከብ የነበረው እንደዚሁ ማርከስ ራሽፈርድ ነበረ። አሁን በማንቸስተር ዩናይትድ ደጋፊዎች ጥያቄ ሊሆን የሚያስችል አይነት ብቃትም ያለምንም ጥርጥር እያስመለከተ ነበረ። የማንቸስተር ዩናይትድ ደጋፊዎች ምናልባትም የቪላን ጨዋታ ከተመለከታችሁት ራሽፎርድ ዳግም ወደ ቡድናችሁ መልሶ መጥቶ እንዲጫወት ትሻላችሁ ወይ? የግል ምልከታችሁን አጋሩን። ትራንስፈር ማርኬት በዘንድሮ የውድድር ዓመት እንደ ማንቸስተር ሲቲ ውድ ተጫዋቾችን የያዘ ስብስብ የለም ብለዋል። በትራንስፈር ማርኬት ስሌት መሰረት አንድ ነጥብ ሦስት አንድ ቢሊዮን ዩሮ ወጪ ያረጋል ብሏል። የማንችስተር ሲቲ ስብስብ፣ የሪያል ማድሪድ ስብስብ ወደ ሁለተኝነት ዝቅ ብሏል። ወደ 1.27 ቢሊዮን ዩሮ ወጪ ያስደርጋል ብሎ አርሰናል ወደ ሶስተኛ ዝቅ ብሏል። 1.13 ቢሊዮን ዩሮ ወጪ የሚያስደርግ ጥራት ያለው ስብስብ ብሎታል። ባርሴሎና 1 ቢሊዮን ዩሮ ወጪ ያስደርጋል ብሎ አራተኛ ነው። ሊቨርፑል የዓለማችን አምስተኛ ውዱ ክለብ ሆኗል። 994 ሚሊዮን ዩሮ ያወጣል። ምናልባት ትልቆቹ የፕሪምየር ሊግ ክለቦች በዚሁ ለመጥቀስ ያክል ቼልሲ ሰባተኛ ነው የተቀመጠው፣ 922 ሚሊዮን ዩሮ ወጪ ማድረግ የሚችል ክለብ ቶትነሃም 836 ሚሊዮን ሮ ወጪ የሚያደርግ ስብስብ ብሎ ዘጠነኛ ማንቸስተር ዩናይትድ 694 ሚሊዮን ሮ ተጫዋቾቹ ያወጣሉ ጥራታቸው እስከ አስረኛ ደረጃ ድረስ ተቀምጧል። የኡናይ ምሪ አስቶንቪል 14ኛ ነው። ከፕሪሚየር ሊጉ ኒካስል በእርግጥ 13ኛ አለ። እንደዚህ እንደዚህ እያለ እስከ 20ኛ ደረጃ አስቀምጧል። ማንቸስተር ሲቲ ግን የአውሮፓ ውዱ ስብስብ ተብሎ ተቀምጧል። በማንቸስተር ሲቲ እና በበርነመውዝ መካከል በነበረ ጨዋታ ያው እንደሚታወቀው ሃላንድ ለቆሙ ኳሶች አለርጂክ የሆነ ይመስላል። በእርግጥ በጨዋታ ሃላንድም ኦመር ማርሙሽም ግብ አስቆጥሯል። በጨዋታው ላይ ኤቨነልሰን አስቀድሞ ለበርንማውዝ መሪ ቢያረጋቸውም፣ ግን ሃላንድ ለቆሙ ኳሶች አሁንም የተፈጠረ አይነት ተጫዋች አይመስልም። የቅጣት ምት ግብ በፍጹም አስቆጥሮ አያውቅም። እንደውም ሰዎች ሃላንድ እና መባፔ በቆመ ኳስ በፍጹም ግብ አያስቆጥርም እያሉ በማህበራዊ ትስስር ገጽ ላይ በተጫወቱ ቁጥር ይጽፉ ነበረ። አሁን ቢያንስ ኬሊያን ባፔ አንድ ቅጣት ምት አስቆጥሯል። ሃላንድ ደግሞ በፍጹም ለዚህ ያልተፈጠረም አራት ፍጹም ቅጣት ምቶችን አስቆጥሯል፣ ሶስት ፍጹም ቅጣት ምቶችን ስቷል። ከሰባቱና ኦልሞስት ግማሽ ለግማሽ የሚመስል አይነት ቁጥር ነው። ሃላንድ የቆመ ኳስ ባይመታ ይሻላል ብለዋል በርካቶች። ያው ሃላንድ በጨዋታ እንደዚሁም ኦማር ማርሙሽ ተጨማሪ ግብ አስቆጥረው በርንማውዝ እዚያው ለረፍት አንድ ለባዶ ቢመራቸውም ጨዋታውን ከረፍት በኋላ ሁለት ለባዶ በመቀልበስ ወደ ግማሽ ፍጻሜ ማለፋቸውን አረጋግጠዋል። ማንቸስተር ሲቲ በግማሽ ፍጻሜው ከኖቲንግሃም ፎረስት ጋር ጨዋታውን ያደርጋል። እንደዚሁ ክሪስታል ፓላስ ካስቶን ቪላ ተደልድሏል ማለት ነው። አሰልጣኝ ፔፕ ጋርዲዮላ የማስጠንቀቂያ ካርድ መመልከታቸውን ተከትሎ በቅጣት በቀጣይ የሊግ ጨዋታ ቡድናቸውንም እንደዚሁ እንደማይመሩ በዛሬ ዕለት ተረጋግጧል። ከማንቸስተር ሲቲ ጋር በተያዘ ግን ዛሬ በሴቶቹም የፕሪምየር ሊግ ጨዋታ ነበራቸው። ብራይተን ኤንድ ሆቫ አልቢዮንን ሁለት ለአንድ አሸንፈዋል። በቼልሲ ሴቶች ቡድን ከአውሮፓ ሻምፒየንስ ሊግ ባልተጠበቀ ሁኔታ ውጤት ተቀልብሶባቸው ከተሸነፉ በኋላ ድል ማድረግ የቻሉበት አጋጣሚም ነበረ። አትሌቲኮ ማድሪድ ኤንዞ ፈርናንዴዝን ለማስኮበለል አሁንም ፍላጎት አላቸው ተብሏል። በእርግጥ ኤንዞ ፈርናንዴዝ ክለቡን እንደማይለቅ ቃል ገብቷል ለቼልሲ ነገር ግን በቼልሲ አንድ የሚፈለግ ተጫዋች አለ፣ አትሌቲኮ ማድሪድ ቤት ፓውሎ ባሪየስ። ፓውሎ ባሪየስ ሲደመር 30 ሚሊዮን ሮ ለቼልሲ አቅርበው ኤንዞ ፈርናንዴዝ ግላቸው ለማድረግ እቅድ ይዟል ተብሏል። በቀጣይ ቼልሲ ምላሽ በዚህ ዙሪያ የሚጠበቅ ነው የሚሆነው። እንግሊዛዊ የቀድሞ ተጫዋች ፖል ሜርሰን አሌክሳንደር አርኖልድ ሊቨርፑልን ለመልቀቅ ትክክለኛው ጊዜ ላይ ነው በማለት ተናግሯል። ለአርኖልድ መልካም እድል ያለው ፖል ሜርሰን የሊቨርፑል ደጋፊዎች ለእሱ ደስተኛ መሆን ያለባቸው ይመስለኛል ብሏል። ፖል ሜርሰን የአርሰናል የቀድሞ ተጫዋች ነው። ምናልባት ሀሳብ እየሰጠ ያለው በአርኖልድ ጉዳይ ላይ ስለሆነ አርኖልድ ለሊቨርፑል ያለውን ሁሉ ሰጥቷል። እሱ ይህ ዝውውር የሚገባው ይመስለኛል። ለሪያል ማድሪድ መጮት መብት አለው ወይም ደግሞ መቀላቀል አለበት ብዬ አስባለሁኝ። ለሊቨርፑልም ብዙ ውለታ ውሏል። አሁን የራሱ ፍላጎት ሊከበርለት ይገባል እንጂ ተቃውሞ ሊደርስበት አይገባም ብሎ የቀድሞ የአርሰናል ሌጀንድ ፖል ሜርሰን የአርኖልድን ዝውውር ደግፏል። ሊቨርፑሎች ግን ያደገበትን ክለብ ትቶ መሄድ የለበትም በሚል በብዙ እንደተቃወሙት ሳይዘነጋ ማለት ነው። በዚህ ዝን በፕሪሚየር ሊጉም ከሜዳ ውጪ ተጉዞ ተጫውቶ ያልተሸነፈው ብቸኛው ቡድን ሊቨርፑል ሆኗል። አስራ አምስት ጨዋታዎችን ከሜዳ ውጭ ተጫውቷል። አስሩ እንደላደረገ አምስቱ ናቸው ወጣ ሰላሳ አምስት ነጥብም ሰብስቧል። የሊቨርፑልን ያክል ነጥቤ ሰበሰበም የለም። ሰላሳ ስምንት አስቆጥሮ አስራ ስድስት ብቻ ነው የተቆጠረበት። እጅግ በጣም ከፍ ያለ ቁጥር ነው። በነጥብ ስብሰባ፣ በግብ ልዩነትም ሁለተኛው ቡድን አርሰናል ነው። ከ15 ጨዋታ 7 አሸነፈው ስድስታቻ መውጣት ችሏል። ሁለት ተሸንፈዋል። ኖቲንጋም ፎረስት ስምንት አሸንፎ አሸነፎ ሁለታቸው እቶ አምስት ተሸንፏል። እንደዚህ እያለን ሶስተኛ ደረጃ ኖቲንጋም እናገኛለን። አራተኛ ኒካስል ነው ሰባት አሸንፎ ሶስት ተሸንፎ ስ ሶስታቸው እቶ አምስት ተሸንፏል። በርንማው ስድስት አሸንፎ አምስት አቸው እቶ አራት ጨዋታን ለመሸነፍ ተገድዷል። እስከ አምስት ያለው ደረጃ ሰንጠረሽ ካየ ነው በዚህ መልኩ ነው። ሊቨርፑል ግን ከፕሪሚየር ሊግ ክለቦች እስከዚህ ሰዓት ድረስ ከሜዳ ውጭ ሄዶ አንድም ሽንፈት ያልቀመሰ ቡድን ነው። በሴቶቹ ግን አንፊልድ ላይ ሽንፈት ገጥሞታል። በዛሬው ዕለት የአስቶን ቪላ ሴቶች የሊቨርፑል ሴቶችን ሁለት ለአንድ በሆነ ውጤት ማሸነፍ ችለዋል። በሊቨርፑል በኩል በሜዳቸው ቢጫወቱም ከአስቶን ቪላ ሽንፈት ግን በሴቶቹ በኩል ሊያመልጡ አልቻሉም። በርካታ ክለቦች ይፈለጋል። በአርሰናል፣ ቼልሲ፣ ሊቨርፑል፣ ማንችስተር ሲቲ ጭምር አዳም ዋርተን ክሪስታል ፓላስ መቶ ሚሊዮን ድሮ ካልከፈላችሁ እነ ቶፕ ሲክስ ክለቦች ይህን ተጫዋች አታገኙትም ብለዋል። ከዛ በተጨማሪ ግን ውድ ቤተሰቦቻችን እንደዚህ አይነት የዝውውር መረጃን ካነሳን ማቴዎስ ኩና በዩናይትድም በአርሰናልም እንደሚፈለግ ይታወቃል። ዛሬ በጣም አነጋጋሪ መግለጫ ሰጥቷል። ትልቅ ክለብ መቀላቀል እፈልጋለሁ ብሏል። ብራዚሊ ልፍሳት ቅያም አማካይ ማቴዎስ ኩና በቀጣይ ክረምት የዝውውር መስኮት ትልቅ ክለብን መቀላቀል እፈልጋለሁ ብለዋል። በቀጣይ አዲስ ነገር መመልከት እንደሚያስፈልገኝ ግልጽ ማድረግ እፈልጋለሁ ሲል ማቲያስ ኩና አስተያየቱን ሰጥቷል። አክሎም በቀጣይ ዋንጫ ለማሸነፍ መፋለም እፈልጋለሁ ሲል ትልክ ለመቀላቀል እንደሚፈልግም ጠቁመዋል። ማቲያስ ኩና በቅርቡ ነበረ በወራት በሚቆጠር ዕድሜ ወይም ከሶስት ወር በፊት በወልብስ እስከ 29 የሚያቆየውን ኮንትራት የፈረመው ተጫዋቹ ከዚህ በፊት በአርሰናል እንዲሁም በኖቲንግሃም ፎረስት ይፈለግ ነበር። ግን አርሰናሎች በደንብ ይህን ተጫዋች ለማምጣት ጥረት ሲያደረጉ ነበር። ለምን ኮንትራቱ እንደፈረመም በሰዓቱ አነጋጋሪ ነበረም። ግን አሁን መልቀቅ እፈልጋለሁ እያለ ይገኛል። አዲሱ የአርሰናል ስፖርቲንግ ዳይሬክተር አንድሪያ ቤርታ ከማርቲን ዙቤሜንዲ ይልቅ ብሩኖ ጉማሬሽን ያደንቃል እና ዝውውሩን ሊቀይረው ይችላል እየተባለ ነው። አርሰናል ማርቲን ዙቤሜንዲ ለማስፈረም እንቅስቃሴ ማድረጋቸውን የቀጠሉ ሲሆን በቤርታ ግን በግላቸው ጉማሬሽን ያደንቃሉ ተብሏል። የኒውካስል ዩናይትድ ካፒቴን ከ60 እስከ 70 ሚሊዮን ሮ በሚደርስ ክፍያ ሊገኝ ይችላል እየተባለ ይገኛል። ይህም ተጫዋች እንግዲህ ብቃት አንጻር ለተጫዋቾች ተመጣጣኝ ዋጋ ነው ተብሎ ይታሰባል። ዙቤሜንዲም ጥሩ ተጫዋች ቢሆንም አንድሪያ ቤርታ ግን ለአርሰናል ከዙቤሜንዲ ጉማሬሽን ሊያስቀድሙ ይችላሉ ተብሏል። ጥቂት የሳቸውን ዝውውሮች እንመልከት። አንድሪያ ቤርታ ጣሊያናዊ ሰው በአትሌቲኮ ማድሪድ ትልቅ ዝውውሮችን ፈጽመዋል። የጆዋ ፍሌክስ ዝውውር ግን በዚሁ አጋጣሚ ምናልባት የሳቸው አይደለም። የአትሌቲኮ ማድሪድ ሲዮ የነበሩት ጄል ማርቲን ነበሩ በ113 ሚሊዮን ዩሮ ጆዋ ፍሌክስን ያስፈረሙት እንጂ የአንድሪያ ቤርታ እቅድ አልነበረም። በቤርታ ስር የፈረሙት ዩሊያን አልቫሬዝ፣ አልቫሮ ሞራታ፣ ዲያጎ ኮስታ፣ አንቷን ግሪዝማን፣ ማቲያስ ኩና፣ ሉዊስ ስዋሬዝ፣ ሜምፊስ ዴፓይ። እነኚህ ትክክለኛ የሳቸው የአትሌቲኮ ማድሪድ ዝውውሮች ናቸው። በዚህ ምንም ጥርጥር ሊደነቁ ይገባል። ጥቂት ዝውውሮቻቸውን ነጥለን እንመልከት። ግሪዝማንን በ30 ሚሊዮን ሮ ገዙት። ከዛ በኋላ በ120 ሚሊዮን ሮ ለባርሴሎና ሸጡት። 90 ሚሊዮን ሮ አትርፈውበት ማለት ነው። ከዛ በኋላ መልሰው ከባርሴሎና የገዙት በ20 ሚሊየን ሮ ነው። እጅግ በጣም አስደናቂ የሚባል ታክቲክ ነው የፈጸሙት። በዚህ ረገድ ሮድሪነ በ20 ሚሊየን ሮ ነው ያመጡት። ኦብላክና 16 ሚሊየን ሮ፣ ሱዋሬዝን 5 ሚሊየን ሮ፣ ዴቪድ ቪላን በ5 ሚሊየን ሮ አምጥተዋል። ሱዋሬዝ ለዋንጫው መገኘት ምክንያት የነበረ ተጫዋች እንደነበረ አይዘነጋምና በዝውውር ረገድ ሊደነቁ ይገባል። አንድሪያ ቤርታ በዚህ አይነት ጥሩ በዚህ አይነት ጥሩ ጊዜ አርሰናልን በመቀላቀል የደስተኛ ነኝ ጥሩ ቡድን በመገንባት ስኬታ ማደርገው ያለው ብለዋል። አርሰናልን ምናልባት አንድሪያ ቤርታም ከማይክል አርቴታ ጋር ጎን ለጎንም ስራቸውን እየተናበቡ ሊሰሩ ይችላሉ ተብሎ ይጠበቃል። ያው የማይክል አርቴታ በአርሰናል ቤት ያላቸው የበላይነት ይታወቃል። ብዙ ውሳኔዎችን በራሳቸው እንደሚወስኑ ይታወቃልና አሁን ጎን ለጎን አብረው እየተነጋገሩ ስራዎችን ይሰራሉ ተብሎ ይጠበቃል። ጆሽ ክሬንኬ እግር ኳስ የሚያቅሰው አንድሪያ ቤርታ ትልቅ ተጫዋች እንድንሆን፣ ትልቅ ክለብ እንድንሆን ያግዘናል ብለዋል። በተለይ ጥልቅ እውቀት አለው፣ ምርጥ ሪከርዶች አለውም፣ ጠንካራ ኔትወርክ አለው እና ስኬታማ ቡድን ለመገንባት ትልቅ ጉጉትም ያለው ሰው ብለውታል ጆሹዋ ክሬንኬ አንድሪያ ቤርታ ለአርሰናል ምርጥ ጭማሪ ይሆናል። እሴቶቻችንና የምንቆምበትን ዓላማ በደንብ ይረዳል። ትላልቅ ዋንጫዎችን ለማሸነፍ በምናደርገውም ጥረት ላይ ቀጣዮቹን እርምጃዎች እንድንራመድ የሚረዳን ሰው ነው፣ ምንም ጥርጥር የለንም። ብለዋል ስፖርቲንግ ዳይሬክተር ለመቅጠር ሰፊ የቅጥር ሂደት አከናውነናል። በሌሎች እጩዎች በጣም ተደምመናል። ነገር ግን የአንድሪያ ቤርታ ልምድና ስኬት ይበልጥ ጎልቶ ስለታየን አስፈርመነዋል ብለዋል በጉጉት ይጠበቃል እንግዲህ የእሳቸው ሚና በአርሰናል ቤት። አርሰናል በአውሮፓ ሻምፒዮንስ ሊግ በሴቶቹ ሪያል ማድሪድን ውጤት ቀልብሰው ካለፉ በኋላ ዛሬም ድል አድርገዋል። በሴቶቹ አራት ለባዶ በሆነ ውጤት ድል ማድረግ ችለዋል። ልማደኛ ሩሶ ግብ አስቆጥራለች። ሜዲ ሶቢና ሜዲ ሁለት ግብ ሶቢ ደግሞ በራሷ ግብ ላይ አስቆጥራለች። በድምሩ አራት ለባዶ በሆነ ውጤት ድል ማድረግ የቻሉበት ነበረ ከዩናይትድ ጋር በተያያዘ ማንቸስተር ዩናይትዶች አብዛኞቹ ተጫዋቾቻቸው የመልቀቅ ስጋት አላቸው። ቀጣይ ክረምት ላይ ዋስና ያላቸው በጣት የሚቆጠሩ ተጮች ናቸው። ለአብነት ያክል ጆሹዋ ዜርክዜን በተመለከተም በማንቸስተር ዩናይትድ በኩል ምንም እርግጥ የሆነ ነገር የለም ይላል የሚረር ስፖርት ዘገባ። ሚረር ስፖርት ይዞት በወጣው መረጃ መሰረት በማንቸስተር ዩናይትድ ትልቅ ገንዘብ እስከቀረበ ድረስ ጆሽኳ ዜርኪዚም ክለቡን ሊለቅ የሚችልበት ሰፊ ዕድል አለ እየተባለ ነው። በተለይም ወደ ጣሊያን ሴሪ ሊመለስ ይችላል የሚሉ መረጃዎች በስፋት እየወጡ ይገኛሉ። በዩናይትድ በኩል ደግሞ ወጣት ተጫዋቾችን ለቡድኑ ማገልገል የሚችሉ ተጫዋቾችን በተቃራኒው ማምጣት ዕቅድ የተያዘበት ነው። የባርሴሎናውን አሌሃንድሮ ባልዴንም ሁኔታ እየተከታተሉ ነው። ግን የዚህ ተጫዋች ዓመታዊ ደመወዝ ከታክስ በኋላ 10 ሚሊዮን ሮ በላይ ነው ማንቸስተር ዩናይትዶች ይህን ያህል ደሞዝ የመክፈል ፍላጎት ግን ላይኖራቸው ይችላል። ግን ተጫዋቹ ስሙ በስፋት ከዩናይትድ ጋር እየሰማ ነው እንገኛለን። ናስር ማዝራዊ በዚህ ውድድር ዓመት ከየትኛውም የማንቸስተር ዩናይትድ ተጫዋች በበለጠ ብዙ የመሬት ላይ ግንኙነቶችን አሸንፏል። ሞሮካዊ ቀይ መስመር ተመላላሽ ናስር ማዝራዊ በጠቅላላው 123 ጊዜ ያክል የመሬት ላይ ግንኙነቶችን በዩናይትድ መለያ ድል አድርጓል። ፖርቹጋላዊ መካ ስፍራ ተጫዋች ብሩኖ ፈርናንዴዝ በበኩሉ በ117 ሁለተኛው ተጫዋች ነው። የብሩኖ ደግሞ ሁለገብነቱ በማንቸስተር ዩናይትድ እንዲወደድ ካደረጉት ነገሮች አንደኛው ነውና እጅግ በጣም አስደናቂ ቁጥርም አለው። ግን ቀዳሚ ሆኖ የምናገኘው የማንቸስተር ዩናይትዱን የተከላካይ ስፍራ ተጫዋች የቀኘን ተከላካይ ኑሱር ማዝራዊን ነው። ጀሰን ዊልኮክስ ሊያም ዴላፕ ትልቅ አድናቂ ነው እንደሚባለው ከሆነም ተጫዋቹን ለማምጣት ከፍተኛ ጥረት ማድረግ ይፈልጋል ተብሏል። አሁን ለአሁን ላይ የማንቸስተር ዩናይትድ ስትራቴጂ ትንሽ ሳምንታዊ ደሞዝ ያላቸውም የመጫወት ፍላጎታቸው ከፍ ያለና ልምድ ያላቸውን ተጫዋች ማምጣት ይፈልጋሉ። ለዚህም ሊያመ ዴላፕ በማንቸስተር ዩናይትድ የአጥቂ ዝርዝር ውስጥ ተካቷል። ሊያመ ዴላፕ በፕሪሚየር ሊጉ በማይሰር ሲቲ አካዳሚ ያደገ አሁን ደግሞ በኢፕስዊች ታውን እየተጫወተ የሚገኝ ግን በቼልሲም በጥብቅ የሚፈለግ ተጫዋች እንደሆነ ይታወቃል። ዛሬ በሴቶቹም ማንቸስተር ዩናይትድ ኦልትራፎርድ ላይ ጨዋታ አድርገው ነበረ። ሁለት ለባዶ በሆነ ውጤት ማሸነፍ ችሏል። ከቼልሲ ጋር ያላቸውን የነጥብ ልዩነት ወደ አምስት ዝቅ አድርገውታል። ኤቨርተንን ሁለት ለባዶ በሆነ ውጤት ሲያሸንፉ ጃንሴንና እንደዚሁም ደግሞ ክሊንተን በ22ተኛውና በ47ተኛው ደቂቃ የማንቸስተር ዩናይትድ የሴቶችን ቡድን የማሸነፊያ ግቦች ድል ማድረግ ችሏል። ውድ ቤተሰቦቻችን ለዚህ ሰዓት ለእናንተ ወድ አድማጮቻችን አጫጭር ስፖርታዊ መረጃዎችን መርጠን ያሰናዳንላችሁም ስፖርት የመረጃ ክፍለ ጊዜያችን ይሄን ይመስላል። ከወደዳችሁን እንደ ሁል ጊዜው ላይክ አርጉን እንላለን። አበረታቱን። ሀሳብ አስተየታችሁን ስለምታጋሩን ከልብ እናመሰግናለን። በማለዶ ስፖርት የመረጃ ክፍለ ጊዜያችን ግን የቀሩ የጨዋታ ውጤቶችን ከነ ይዘታቸው ለእናንተ በሚመጠን መልኩ አሰናርጠን ይዘን እንምጣ። የአሁኑን እዚህ ጋር እንቋጭ። ሰናይ ጊዜ